የኑሐሚን እርግዝና ታወቀባት። ኤደን እየተንሻከከች ከኑሐሚን ክፍል ገብታ የእርግዝና ምርመራ፣ የሽንት ምርመራ ያደረገችበትንና ወረቀቱን አግኝተዋለች ማለት ነው። አመታ ለወይዘሮ ዘናሽ ሰጥታታለች። የኤደን እናት ወደንን አሁን ቤት መጣለች፣ ጥንብዝ ብላ ሰክራ። ባሌ ናፍቆኛል ተሰማ፣ የኔ ፍቅር፣ የኔ ወሌላ በጣም ናፍቀኸኛል አንተ ይቅር በለን በድለንሃል። እኔና እቺ ጋንድ ያደጄ በድለንሃል ስትል ይቅርታ ጠይቀዋለች ማለት ነው። በሌላ በኩል ናሁም ቤቱን ጥሎ ወደ አጎቱ ይሄዷል ማለት ነው። እንግዲህ ለአባትየው አልሰማም ነበረ። እሱም ለምንድን ነው ለእኔ ሳትነግረኝ ከቤቴ ይወጣ? ሲል ናሁምን ጠይቆት ነበረ ናሁም እርፈት ማድረግ ስላለብኝ ነው። ከዚህ ሁሉ ነገር ከብዶኛል፣ አልቻልኩም ብሏል ማለት ነው። በሌላ በኩል ኑሐሚንና አባቷ ከቤት ሊወጡ ተስማምተው ነበረ። ነገር ግን ድንገት ሀሳቧን ቀይራለች። ባለፈው ክፍል ወይዘሮ ዘናሽ ከልጇ ጋር ከዳር ከምትወልዶ ልጇ ጋር እያወራች ኑሐሚን በር ስር ተጥፋ እየሰማች ነበረ። ብዙ ተስፋ ነበራት ኑሐሚን ምክንያቱም ያን ሁሉ ሚስጥር ሰምታ መስማት የሌለባትን ሚስጥር ሰምታ ነበረ ወይዘሮ ዝናሽን በዛ የተነሳ በጣም ኑሐሚንን ፈርታት ተንቀጥቅታ ነበረ። ኑሐሚንም አስጠንቅቃት ነበር ማለት ነው። ምክንያቱም ከዚህ በኋላ ለእኔና ለአባቴ የሚገባንን ክብር ልሰጭን ይገባል። እንደገና ደግሞ አባቴ ውጭ እንዱ እንዲታከምልኝ እፈልጋለሁ። አባቴን እንድታመናጨቂው አልፈልግም የሚገባንን ክብር ልትሰጭን ይገባል። ካልሆነ ደግሞ የዳግምናት ሁሉንም እዘረግፍልሽ አለው ስትላት፣ እባክሽ ይቅርታ ኑሐሚን በድይሽ አለው። ግን ደግሞ እባክሽ ይቅርታ ምስጥሬ አለ የኔ ሚስጥር የአንችን ምስጢር ሆኖ ይኖር እባክሽ፣ የምትፈልጊው ገንዘብ ከሆነ ገንዘብ ልስጥሽና ከዚህ ቤት ውጭልጅ ስትላት፣ ኑሐሚንም እኔ የአንቺን ገንዘብ አልፈልግም እኔ የምፈልገው ለአባቴ ክብር እንድሰጭ ነው ስትል ተደምጣለች። እሺ ዋና አላማሽ ምንድን ነው ስትላት፣ ዋናና ትልቁ አላማዬ አባቴ ውጭ ዶ እንዲታከምልኝ እንዲድንልኝ ነው። ሲቀጥል ግን ለአባቴ ክብር እንድሰጭ ነው። ሳሎንም ከእናንተ ጋር አብሮ መብላት፣ አብሮ መመገብ፣ አብሮ ቁጭ ማለት፣ ይህን ሁሉ እንዲሆን እፈልጋለሁ ስትል፣ እሺ ሌላኛው ተልኮሽ ምንድን ነው? ዋናው ከዚህ ቤት የገባሽበት ስትላት፣ ናሆ ምን ከሆነ እርሽው ብላለች ማለት ነው። የኑሐሚን እርግዝና ወይዘሮ ዝናሽ ምን ታደርገዋለች? ለሁሉም ትናገራለች። ኑሐሚንን በድጋሚ ማጥቃት ትጀምራለች። ኑሐሚን የኑሐሚን ውሳኔ ምን ይሆናል የሚለውን ጠቅለል አድርጌ ይዤላችሁ መጥቻለሁ። ኑሐሚን ክፍል ሰላሳን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ቪዲዮውን ስትጀምሩ ላይክ ማድረግ እንዳትረሱ ሰላም ጤና ይስጥልኝ። ውድና የተከበራችሁ ስለና ዩቲብ ቻናል ቤተሰብ እንዴት ናችሁ? ልጅ ደና ናችሁ ወይ? እግዚአብሔር ይመስገን ደና ነኝ። ኑሐሚን ግራ ተገብታለች፣ አዝናለች። በጣም ደስ ብሏት ነበረ፣ ምክንያቱም እስከ ዛሬ ያላገኙትን ክብር እስከ ዛሬ ያላገኙትን ፍቅር ወይዘሮ ዘናሽ ድንገት በመቀየሯ ሁሉም ግራ ተጋብተዋል። ባለቤቷም የናሁም አባትም ግራ ተጋብተዋል። እች ሴትዮ ምን ሆናለች? እንደዛ ስትጸየፋችሁና ስትጠላችሁ እንዳልነበረ ድንገት ለምንድን ነው የተቀየረችው? ብሎ አቶ ተሰማን ሲጠይቀው አቶ ተሰማም እኔም ግራ ገብቶኛል። እኔ እኳ አጣድፌ የደወልኩልህ የነበረ ነዋሜን ከዚህ ቤት መሄድ እፈልጋለው፣ በቃ ተሰብር ያለው ታመም ያለው ስላለችኝ ነበረ ግን አሁን ደግሞ ድንገት ሀሳቧን ቀየረሽ፣ ምን እንደሆነሽ እኔ ምንም እየገባኝ አይደለም። ድንገት ተነስታ ትቀየራለሽ፣ ድንገት ደግሞ ተነስታ እንቅር ትላለሽ፣ ምንም ሊገባኝ አልቻለም ብሎ ለናሆም አባት ይነግረዋል ማለት ነው። ምክንያቱም አቶ ተሰማ በጣም ግራ ተጋብቷል። ኑሐሚን የሚነበብባት ነገር ፊቷ ገርጥቷል። በቃ ከማዘን ከመቆዘም ውጪ ሌላ ማድረግ የምትችለው ነገር የለም። አቅሟን ሁሉ አጣለች። አቶ ተሰማም ልጄ እባክሽ ምንድነው የሆንሽው ነገሪ ምስጢርሽን ልካፈልሽ እባክሽ ልጄ ሲላት እሷም አባዬ እኔ አንተ መዳንቻ ነው እምፈልገው ስለዚህ አንተ ደህና ከሆንክልኝ እኔም ደህና ሆናለሁ ብላለች ኑሐሚን የወሰነችው ውሳኔ በቃ ለአባቴ ስል ቢያንስ አባቴን ማትረፍ አለብኝ እኔ ብሰበርም እኔ ደህና እንኳን ባልሆን አባቴ ደህና መሆን አለበት ቢያንስ ስለዚህ ደግሞ ብክሰው ግን ደግሞ ይህን የሰማ ቀን አባቴ ምን ይለኛል፣ እንደ ሰው ሲቆጥረኝ ይሆን ብላ በጣም ትጨነቃለች። ወይዘሮ ዝናሽም ባለቤቴ ይህን ከሰማ እንዴት ነው የምሆነው? ወይኔ ውርደት፣ እንዴት ነው ማደርገው ብላ በበኩሏ በጣም እየተጨነቀች ነበረ። ባለቤቷ ሲመጣም ዝኖ፣ እንዴ ዝንዬ፣ ምን ሆነሻል? ሲላት እሷም አይ ናሁም ስለሄደ ነው ናሁም ስለተጨነቀ ነው። በዚህ ያችገረዳለች በዚህ ደግሞ ፍቅረኛ ተብዬዋለች ሲላት እንዴ አሁን ስታመጓጉሻቸው አልነበረም እንዴ ድንገት ደግሞ አሁን ተነስተሽ ለምንድን ነው ገረድ ምናምን መታያት ሲላት እኔ የምፈልገው ብዙ ነገር አለኝ ግን ደግሞ ለጊዜው ትቻቸዋለሁ እንዲያው ትንሽ መልካም ልሆንላቸው ብዬ ነው ስለዚህ በጣም አስገርሞኛል ብሎ ይጠይቃታል በጣም አስገርሞኛል ምንድን ነው መደሰት ነው ያለብኝ ወይስ ማሰብ ነው ያለብኝ? ግራ ገብቶኛል ብሎ ሲጠይቃት እንዲያውም ግራ ከተገባህ ሌላ ግራ የምተጋባበትን ነገር ልንገርህ ብላ ተነግረዋለች። አቶ ተሰማ ውጭ ወስደ ጓደኛህን እንደፈለግ እንድታሳክመው እፈልጋለው እፈልጋለሁ ስትለው በቃ ማመን አልቻለም። ግራግ ተጋብቷል ማለት ነው። ሂዶ ለአቶ ተሰማም እች ሴትዮ ምን ነው ድንገት የተቀየረች ሲለው እንግዲህ ናሜን በጣም ተቀይራብኛለች፣ ግራ ተጋብቻለሁ ብሎ በጣም ይጨነቃል። በነገራችን ላይ ናሜን በጣም መታሳዝናት ተደስታ ነበረ። እውነት ለመናገር ይህን ሚስጥር ስላወቀች ለእሷ በ በጣም ሰፊ መንገድ ነበረ ብዙ እድል ነበራት። አሁን ግን አባቷ ውጭ ሄዶ እንዳይታከም ታደርጋለች ወይዘሮ ዘናሽ። ምክንያቱም ለወይዘሮ ዘናሽ አሁን ኑሐሚንን የምታጠቃበት ነገር አግኝታለች ምክንያቱም እጇ ምን አለ የምርመራው ወረቀት አለ የሽንት የተመረመረችበት አለ አሁን ኑሐሚንን የምትረግጥበት ድጋሚ ከእግሯ ስር የምታረግበትን ነገር አግኝታለች ኑሐሚን በበኩሏ የያዘችው ቀላል የሚባል ምስጢር አይደለም ከዚህ በኋላ ምስጢሬን ደብቅልኝ ምስጢርሽን ልደብቅልሽ አይነት ነገር ትጫወታለች የናሆም እናት ወይስ ደግሞ ኑሐሚን ታሸንፋለች የሚለውን በደንብ የምናየው ነው የሚሆነው። ወደ መጨረሻ የምነግራችሁ ነው የሚሆነው። የኤደን እናት ወደ ቤት መታ ማስመሰሏን ቀጥላለች ማለት ነው። ተሰማ የኔ ፍቅር ይቅር በለኝ እኔና ሄጋድኝ ጋንድኛ ልጅ የበድ ለነሃል ስትል ተደምጣለች። እንግዲህ አቶ ተሰማ ብዙ ከታገሳቸውና ከሰማቸው በኋላ ልጅቱ ራሱ በጣም ተገርማ ነበረ። ኤደን ወይኒ ማስመሰል አቤት ጉድ ስትል ትደመጣለች ማለት ነው። ምክንያቱም እናትና ልጅ ተመሳሳይ ወይኔ መዳን ያለም በቃ ቀላል ያስመስላሉ። በቃ በማስመሰል የተካኑ ናቸው። በጣም ተደንቃባታለች ልጅቱ ለራሱ ማለት ነው። እና ወይዘሮ ዘናሽ በበኩሏ እችን ሴት ከቤት ብንብለሽ እንድትሄጂልኝ ፈልጋለሁ ኑሐሚን። በነገራችን ላይ ኤደንን ከቤት ለታባረራት ነበር። ሻንጣሽን አዘጋጂ፣ አንቺም እናትሽም ሙልቅ ቅብላችሁ ከዚህ ቤት ሄዱ ልኝ ስትል፣ ኤደን መፍትሄ ፈልጋ ኑሐሚንን የምታጠቃበት አንድ ነገር ፈለገች። እሱም እንግዲህ የእርግዝና ወረቀቷን ነው ማለት ነው። በነገራችን ላይ ኑሐሚንን በጣም እንዝላልናት በጣም ማለት ነው። ስለዚህ በቀላሉ ሊገኝባት የቻለው በዚህ ምክንያት ነው ማለት ነው። ኤደን መውጫ መንገድ አታጣም። በነገራችን ላይ ከቤት እንደምትባረር እርግጠኛ ስለሆነች፣ እናቷ ስለመጣች የግድ አንድ የሆነ ነገር ማግኘት ነበረባት። እሱንም ተሳክቶላታል አግኝታለች ማለት ነው። በአሁኑ አሸናፊ ሆናለች። ወይዘሮ ዝናሽም ለባለቤቷ ደውላ እችን የኑሐሚንን እንጀራ እናት እንድታስወጣል ይፈልጋሉ። ከቤት መታ እየረበሸሽ ነው ማንም እየመጣ የምቀልምበት ምንም አይነት ምክንያት የለኝም ስትል ታዲያ ዙሪያ ጥምጥም መሄድ ለምን አስፈለገ? የኤደን እናት አትይም እንዲህ ብሎ ይመልስላታል ማለት ነው ምክንያቱም አንዳንዴ ተሸናፊ ስትሆኑ ይበረታባችኋል። ሁሉም ኑሐሚን ላይ ይበረታባታል። በነገራችን ላይ ኤርሚ ማለት ነው። ኤርሚ እንደዛ ብትጠላው እንደዛ እያመናጨቀች እንኳን ሁሌም በማንኛውም ሁኔታ ከጎኗ ነው። ፍቅር ማለት በቃ እናንተ ሰው በሆናችሁበት ሰዓት ብቻ ሳይሆን ሰው በቃ ሰው ለመሆን በምትፍጨረጨሩበት ሰዓትም በዚህ በችግራችሁ ሰዓትም ከጎናችሁ የሚሆን ልክ እንደ ኤርሚ ማለት ነው። እንግዲህ የኤደን እናት ወደ ቤት ስትመጣ አንቺ ውሻ ትልቅ ሰው ብዬ አከብርሽ ነበረ። አሁን ግን ሕፃን ነች ስለዚህ እንደ ልጅ ጨፈልቅሻለሁ ብሏታል ማለት ነው። እያስፈራራሻት ነው የምትገኘው። ናሁምና አንቺ ፍቅረኛ እንደሆናችሁ ለሁሉም ሰው ተናግሬ ከዚህ ቤት መቅረት ይችላለሁ። ከዚህ ቤት ሰምቼ መቅረት እችላለሁ ከባለቤቴ ጋር ስት ኑሐሚንም አባቴን ተዉት፣ አንቺም ልጅሽም ከአባቴ እንድትርቁልኝ እፈልጋለሁ ትላታለች ማለት ነው። በሌላ በኩል ኤርሚ ኤደንን እያስፈራራት ነበረ። ኑሐሚንና ናሁም አብረው ተኝተዋል ብለሽ የምታሰቃያት የምታሰሪውን ስራ የማልደርስበት እንዳይመስልሽ ይላታል። አምራንና ኤደን ተማክረው መረጃ ሰጣት ስትመለስ አንቆ አንገቷን አንቆ ብታርፊ ይሻል ይሻል ስላት፣ እሷ ግን ምንም የምትመለስ አይደለም። አንዳንዴ ድርቅ ካሉ የሚመለሱ አይደለም እንደዚህ ልክ እንደዚህ አይነት ሰዎች አሉ። በነገራችን ላይ ልክ እንደ ኤደን ማለት ነው። እና ኤደን በቃ አው ተኝተዋል ምን ታመጣለ ብላ እንደዛ እየደበደባት እንደዛ እንቋት እንኳን በቃ የምትሸነፍ አይነት አይደለችም። በጣም ገግማለች። እና ጭራሽ እንደዛ አድርጓት ጠብቆ የአንድ ቀን አጠፋ አለው ትላለች ማለት ነው በቃ ማስመስለኝ የተካኑበት በቃ ለነሱ ምንም በቃ አንድ አክተር ይወጣቸዋል ብዬ አስባለሁ። እናትና ልጅ አንድ አክተር የሚወጣቸው ሰዎች ናቸው። እና ኤርሚ ቢበዛ የኤርሚ ፍቅሩን እንደሚያፈቅራት ምናም ቢታወቅ ቢበዛ ከዛ ቤት ቢባረር ነው እንጂ ምንም የሚያጣው ነገር የለም። ያው በእርግጥ ኑሐሚንን ትጎዳለች፣ ከጉዳት ላይ ጉዳት አሁን ያለችበት ችግር መውጫ መግቢያ ታለች። እንዲሁም ኤደን እናት እንደዛ ብዙ ነገር ስትላት እባክሽ ተይኝ፣ እኔን ብዙ ችግር አለብኝ እያለቻት ነበረ ማለት ነው። በነገራችን ላይ የናሁ ማባት መጠርጠር አልቻለም እንጂ መጠርጠር ይችል ነበረ። ምክንያቱም እኔ ያለብኝ ብዙ ችግር አለ። እነዚህም ደግሞ ሌላ ችግር አስወጣልኝ ስትል ምንድን ነው ሌላው ችግሮች ብሎ ሊጠይቃት አልፈቀደም። ማለት አልጠረጠረም ማለት ነው፣ እየጠረጠረ አልነበረም። ይህን ሁም አባትም ከዚህ ሂደህ ወደ ውጭ እንድትታከም እያመቻቸ ነው፣ ስለዚህ መዘጋጀት ይኖርበሃል ሲል ላቶ ተሰማ። አቶ ተሰማም አይ እኔ እኮ አሁን በጣም ደህና ነኝ፣ ስለዚህ ታይኛለ በጣም እያወራው ነው እንደዚህ የሆንኩ ነው ሲለው፣ አይ ማውራት ብቻ አይደለም እኮ እጅግሬ እኮ አይሰራም ስለዚህ እጅግሬ እንዲሰራ እንደ ቀድሞ ማንነት እንድትመለስ እፈልጋለሁ ብሎታል ማለት ነው። በነገራችን ላይ ከዛ ከአንድ ማድ አብረው ስለበሉ በጣም ተደስተዋል ማለት ነው። የናሁም አባት በጣም ተደስቷል። እንደዚህ ከረዥም ጊዜ በኋላ እንደዚህ አብረን አንድ ማድ ስለተቋደሰን በጣም ደስ ብሎኛል ብለው ደስ ብሎታል ማለት ነው። ክብርና እንክብካቤ ማድርገውላት ነበረ። ለናኦሚን በጣም ግራ ተገብቷል። በነገራችን ላይ አሁን ኤደን እየተሻከከሽ፣ እንግዲህ መውጫ መንገድ ነው የምትፈልገው ብያችሁ ነበረ። እናትሽና አንቺ ከዚህ ቤት ውጡልኝ ብላ ስታስፈራራት ወይዘሮ ዝናሽ ማስፈራራት ብቻ ሳይሆን ውጡልኝ ብላ ቀጥተኛ ውሳኔ ስትወስን ከዛ ቤት የምትቆይበትን ሌላ ጥንስስ መጠንስስ ነው የነበረባት። ኤደን እሱን በሰዓቱ ማግኘት የምትችለው የኑሐሚንን የእርግዝና ምርመራ መፈለግ ነበረ። እሷም ቁምሳጥኗን ገብታ ስትበረበር ወረቀቱን አግኝተዋለች። ወረቀቱንና የሽንት ምርመራ ያደረገችበትን ታገኘዋለች። እሱንም ይዛ ከቤት ውጭ ሌን ስትላት ትልቅ መረጃ፣ የሚጠቅም መረጃ አግኝቸውለት አለው ትላለች። እሱ ምንድን ነው ስትላት፣ የእርግዝና ምርመራ ስትል ፈገግ ብላ እስኪያምጩ ብላ ስታይ፣ የማን ነው ስትል፣ የኑሐሚን ነው። በጣም ደስ አላት። አሁን አገኘውሽ ብላለች ማለት ነው። እውነት ለመናገር በጣም ነው ያዘንኩት። በጣም አጓጊ የሆነ ነው። ኑሐሚንን ከዛ ቤት አሁን በዚህ አስፈራርታ ታስወጣታለች። የኑሐሚን አባት ስለ ኑሐሚን ይነግሩታል፣ አይነግሩትን በቀጣይ ክፍል የምናየው ነው የሚሆነው። ታዲያ ቪዲዮ ላይክ ሼር ማድረግ እንዳትረሱ አመሰግናለሁ። ቤተሰቦቼ ባይ